ሰላም እንኳ እንደናመጣችሁ ለእኔ የተፈጽሟል ፕሮግራም እንግዳይ ነኝ። ዛሬ የ53 ቀኑን ትምህርቴን ይዤላችሁ መጥቻለሁ። ያው ህማማት ሳምንት ላይ ስለሆንን እንደገና ዛሬም የጌታ ኢየሱስ ክርስቶስ መስቀል ጋር ከመሄዱ ከመሰቀሉ በፊት ያደረጋቸውን ነገሮች ነበረ፣ ይህንን ሳምንት በሙሉ ያየ ነው። ዛሬም እንደገና ግማሹን ሌላ ፓርቱን እናያለን፣ እግር የሚታጠብበት እግሩን ጌታ ኢየሱስ እግሮቻቸውን የደቀ መዛሙርቶቹን እራት ካበላ በኋላ እግራቸውን እንዳጠባቸው ነው ዛሬ የምናየው። እሱንም የምታገኙት ኖት ማቴዎስ ወንጌል ሳይሆን ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር አንድ እስከ ቁጥር ሰላሳ ሁለት ድረስ ለዛሬ ለትምህርታችን ይጠቅማል ብዬ ያሰብኩትን አነብላችኋለሁኝ እናንተም አውጡትና አብረን በአንድ መንፈስ እናንብበው። እንደዚህ ይላል፤ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውንም እስከ መጨረሻ ወደዳቸው። ራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሀሳብ ካስገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሚሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ፣ አንተ የእኔ እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከእኔ ጋር እድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበር እና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው ያደረጋችሁትን ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በራሳችሁ እግራችሁን ትታጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ የሰጥቻችኋለሁና። እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህንን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኋቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ኢየሱስ ይህን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዝሙርቱ ስለ ማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስ የሚወደው የነበረው ከደቀ መዝሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለ ማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲሁ ተጠግቶ ጌታ ሆይ ማን ነው? አለው። ኢየሱስም እኔ ቁራሽ አጥቅሼ የምሰጠው እርሱ ነው ብሎ መለሰለት። ቁራሽንም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡበት ስለምን እንዳለው ማንም አላወቀም። ይሁዳ ከረጢቱን የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልግህን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበርና፣ እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበር። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱን ራሱን ያከብረዋል፣ ወዲያውም ያከብረዋል። አሜን። ብዙ ነው እዚህ ንባብ ውስጥ ያለው። ግን በጣም ለዛሬ እንዲሆነን እንትን የምላችሁ ያወጣሁት አለ ቃላቶች እነሱን እንድታስተውሉልኝ ነው። ራሴን በጣም የታነጽኩበት ቃል ስለሆነ ነው። ጌታ ኢየሱስ ክርስቶስ የወደዳቸውን እስከ መጨረሻ ወደዳቸው የሚል ቃል አለ እዚህ ምዕራፍ ላይ እና በጣም ደስ ይላል። እውነት ነው። ጌታ ኢየሱስ ደቀ መዛሙርቶቹን አንዴ መርጧቸዋል፣ ወዷቸዋል። እስከ መጨረሻው ድረስ ወዷቸዋል። ግን ከነሱ ከመረጣቸው ከወደዳቸው ሰው ውስጥ ግን አንዱ የአስቆሮቱ ይሁዳ ጌታ ኢየሱስ ክርስቶስን መሸጥ ፈልጓል፣ የሰይጣን ሐሳብን ተቀብሏል ነው የሚለን ይሄ ጥቅስ። ከዛ ራትም ግን ስለወደዳቸው አብሯቸው ራት በላ። ራቱን ከበላ በኋላ እግራቸውን ለማጠብ ተነሳ። ከዛ እናንተ ጌታ ነው ትሉኛላችሁ፣ እኔ መምህር ነው ብላችሁ ትሉኛላችሁ። እውነት ነው የምትናገሩት ነገር እውነት ነው ጌታም ነኝ መምህርም ነኝ። እኔ እንግዲህ እንደዚህ ካደረግኩላችሁ፣ እናንተ ደግሞ እርስ በራሳችሁ እግራችሁን ተጣጠቡ። እናንተ ባሪያዎቼ፣ ባሪያው ከጌታው አይበልጥም ብሎ ተናገረ ማለት ነው። እና የዛሬ መልእክት በተለይ ዮሐንስ ወንጌል ምዕራፍ 13 ከቁጥር 14 ላይ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እና በዚህም ምክንያት ነው ስርዓቱን በቤተክርስቲያን ውስጥ እናየዋለን። በተለይ የጥንት ቤተክርስቲያኖች ውስጥ በኦርቶዶክስ ውስጥ እናያለን። በካቶሊኮችም ይታጠባሉ እግራቸውን። እና እንግዲህ በፕሮቴስታንትም አንዳንዱ ጀምሯል ሲባል ሰምቻ አለሁኝ። እና በቃ እንደዚህ አይነት ስርዓት አለ፣ የእግር መታጠብ እርስ በራስ ይቅር ይሄ በእግር መታጠብ ውስጥ ምንድን ነው ያለው በስተጀርባው ይቅር ብያለው፣ ይቅር ብየሻለው። እኔ እንትኔ ፖዚሽኔ ወይም ደግሞ ቦታው ጌትነት ለአንቺ ዝቅ ማለት ለአንተ ዝቅ ማለት አያግደኝም እና ራሴን ትሁት አደርጋለሁ፣ ይቅር እላለሁኝ። እኔ ቦታው ላይ ብቀመጥም እንደናንተ ነኝ። እኔ እግዚአብሔር አገልጋይ ነኝ የጌታ አገልጋይ ነኝ ብለው ካህናቶቹ ዝቅ ብለው እግራቸውን የምዕመናንን፣ የህዝቡን፣ የእግዚአብሔርን ህዝብ እግር የሚያጥቡበት ቀን ነው ዛሬ ዕለተ ሐሙስ ዕለት ማለት ነው። እና ጌታ ኢየሱስ ክርስቶስ ይቅር እንዳለን እኔ ይቅር እንዳልኳችሁ እርስ በራሳችሁ ይቅር ተባባሉ፣ እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ ይላል። እኔም እግራችሁን እንዳጠብኩኝ እርስ በራሳችሁ እግራችሁን ተጣጠቡ ሲል ራሳችንን የማይሆን ቦታ ከፍ አድርገን ሌላውን ዝቅ አድርገን እንዳናይ ትዕቢት እንዳይሞላን ትቢተኞች ከሆንን ትቢታችንን እንድናስቀምጥ እንድንተው ስልጣን ላይ ያለነውም ደግሞ በስልጣን ልባችን ተወጥሮ ሌላውን ዝቅ አድርገን የምናይ ከሆነ እኛ ምንም እንደሆንን ለማሳየት የሚደረግ ስርዓት ነው። ይሄ እንደገና ከልብ የሚመጣ ነው። የአንድ ቀን ስርዓት ሆኖ እንደገና ነገ ተነስተን ደግሞ ትቢት የምንሞላ ከሆንን ምንም ጥቅም የለውም። ገብቷችኋል? ይሄ የስርዓቱን ብቻ አደረግን ማለት ነው እና እርስ ራሳችሁ እግራችሁን ተጣጠቡ ይላል እና ይሄ ነገር ከቤትም ነው የሚጀመረው፣ ከቤት ከቤተ ክርስቲያን፣ በዓመት አንዴ ብቻ አይደለም። ባል ሚስቱን እግሯን ቢያጥብ፣ ሚስት ባሏን እግሯን ብታጥብ፣ ልጆችን እግራቸውን ብናጥብ፣ ገብቷችኋል። እርስ በራሳችን ብንተጣጠብ፣ እርስ በራሳችን ይቅር ብንባባል፣ እርስ በራሳችን እንትን አንተ ትበልጣለህ፣ አንቺ ትበልጣለሽ። ባል ሚስቱን ትበልጫለሽ፣ እኔ ዝቅልልሻለሁ። ሚስት ደግሞ እኔ ዝቅልልሃለሁ፣ አንተን አከብራለሁ ብላ ብትተጣጠም ቢያጥባት እሱ ቢያጥባት እሷ ብታጥበው ምንም አይደለም። በፍቅር ውስጥ ብዙ ነገር ይደረጋል። ገብቷችኋል። ፍቅር ራሴን ራሴን አይልም። ገብቷችኋል። ሰውን ያስቀድማል፣ ሰውን ይወዳል። እና የመውደዳችን የልባችንን መውደድ ለማሳየት ነው። ጌታ ኢየሱስ አስቀድሞ እንደወደዳቸው እስከ መጨረሻ ወደዳቸው ያለው እግራቸውን እስኪያጥብ ድረስ፣ እስከዛን ደረጃ ድረስ ዝቅ ብሎ ለነሱ ለማገልገል ነው የመጣው ጌታ ኢየሱስ እና ዓላማውን አልሳተም። ጌታ መሆኑን እያወቀ ራሱ ነው መምህር እየሆነ እያለ ማጠብ የፈለገው እግራቸውን ማለት ነው እና ጴጥሮስ እኔን አታጥብም ብሎ አልገባውም፣ እና እኔንማ እግሬን አታጥብም ብሎ ትውት ይመስላል። በዚህ ላይ ስታዩት እንዴት ጌታ የደቀ መዛሙርቶቹን እግር ያጥባል? እግር ደግሞ የቆሸሸ ነው ገብቷቸዋል። እና በእግራቸው ብዙ ጊዜ በሳንድል ምናምን ነው የሚሄዱት በዛን በአቧራ ጊዜ እና እንዴት ጌታዬን፣ እንዴት አሳጥባለሁ ብሎ ለስጋ የስጋን ነገር ነው ጴጥሮስ የተናገረው ከስጋው ተመርቶ ነው። ግን ጌታ ኢየሱስ ግን አልፈረደበትም። አሁን ማረገውን አታስተውልም፣ ግን ወደፊት ታስተውላለህ አለው። ከዛ በኋላ እንደገና አይ እኔንማ አታጥበኝም ብሎ ሲለው ጊዜ እኔም አላጥህ ከሆነ ከኔ ጋር እድል የለህም አለው። በቃ ከጌታ ኢየሱስ ክርስቶስ ጋር ፍቅሩን መቀበል አልፈለገም ማለት ነው። የጌታ ኢየሱስ ክርስቶስን ፍቅሩን ትህትናውን መቀበል አልፈለገም ማለት ነው። ገብታችኋል? መውደዱን ፍቅሩን መቀበል አልፈለገም ማለት ነው። እና መኋላ ደግሞ ልክ እንደዚህ እድል ከኔ ጋ እድል ፋንታ የለህም ብሎ ሲለው እሺ በቃ ከራሴ ጀምረ ሁሉ ነገር የነጠበኝ ሲለው አይ በቃ ሁሉ ነገር ሰው የታጠበ ሰው አለው እግሩ ብቻ ነው መታጠብ ያለበት ብሎ የእግሩን መታጠብ እንደሚያስፈልገው ነገረው ማለት ነው። ከዛ በኋላ እግሩን አጠበው። እነሱ እሱም ብቻ አይደለም ሁሉንም አጠባቸው። ከዛ አሁን ካጠባቸው በኋላ ኢቭን አስቆረጡ ይሁዳም ታጥቧል እግሩ። የሚገርማችሁ እና በኋላ ነው ጌታ ኢየሱስ ክርስቶስ ሁላችሁም ንጹዋ ናችሁ ብዬ አልላችሁም ማለት እንትን የተወሰናችሁ የተጻፈው ዕለት ማለት ነው። ጌታ ኢየሱስ ክርስቶስ እንደተጻፈልኝ እንደዛ እንደተጻፈው ከእጄ የጎረሰ እንጀራን የጎረሰ ተረከዙን አነሳብኝ የሚለው እንዲሆን ተብሎ ነው። ያበላውም፣ አብሮ የበላውም፣ እግሩን የሚያጠበውም አንዳንድ እንደዚህ የሚከዳ ሰው ሊመጣ ይችላል እና ጌታ ኢየሱስ ክርስቶስ እስከ መጨረሻው ድረስ አስቆሮጡ ይሁዳን ቻንስ ሰጥቶታል፣ እድል ሰጥቶታል እንዲተው የሰይጣንን ሀሳብ እንዳያስተናገድ። ግን አስቆሮጡ ይሁዳ እስከ መጨረሻው ድረስ እድል ቢሰጠውም እየባሰበት እየባሰበት ነው የሄደው። የእውነት ጌታ ኢየሱስ ክርስቶስ ደግሞ ከአስቀድሞ መጀመሪያውኑ እንደሚከዳው አውቀዋል። አስቀድሞ አውቅ ያለሁኝ ለዚህ ነው የምነግራችሁ ሁላችሁም ንጹሕ አይደላችሁም ብሎ የይሁዳን ንጹህ አለመሆን የልቡን ንጹህነት ተናግሯል ማለት ነው። እንዲያውም ምልክት ሁሉ ለዮሐንስ ጴጥሮስ ዮሐንስን ጠይቀው ብሎት ቅድም እንዳነበብ ነው። ዮሐንስ ጌታ ኢየሱስን ሲጠይቀው አጥቅሼ እንጀራ ምሰጠውና ማጎር ሰው ነው ብሎ አጥቅሶ ሲያጎርሰው ዮሐንስ አይቷል። እና ያ ምልክት ሆኖላቸዋል፣ ገብቷቸዋል። አስቆሮቱ ይሁዳ ጌታ ኢየሱስ ክርስቶስን እንደሚከዳ እንደ ከዛ ደግሞ ሰይጣን ገባበት ነው። ልክ ያንን ጉርሻ ሲጎርስ ከእጄ እንጀራ የሚበላ በእኔ ላይ ተረከዙን አነሳብኝ የሚለውን እንጀራውን ከጎረሰ በኋላ ሰይጣን እንደገባበት ደግሞ ተናገረ ማለት ነው። አስቀድሞ ይሄንን ተናገረ። ከዛ በኋላ አስቀድሞ የተናገረው ነገር ሆነ ማለት ነው። ልክ እንጀራውን ከጎረሰ በኋላ ሰይጣን ገባበት ይሁዳ ላይ ይለናል። ከዛ ተነስቶ ጥሎ ሄደ ይለናል። አያችሁ እና ጌታ ኢየሱስ ክርስቶስ አስቀድሞ ማን እንደሚክደው ያውቃል ማን ጉርሻ እንደሚያጎርሰውና ኢቭን እስኪያጎርሰው ድረስ የተጻፈለትን ነው። በቃ ጌታ ኢየሱስ ከእጅ እንጀራውን የሚበላ ተረከዙን አነሳብኝ፣ ወይም ከዳኝ፣ ተወኝ፣ ሸጠኝ ማለት ነው። ገብቷችኋል? ተረከዙን የእግር ተረከዝን አንስቶ ሊከዳኝ ፈለገ፣ ሊመታኝ ፈለገ፣ ሊገፋኝ ፈለገ እንደማለት ነው እና እንዲህ አደረገ ብሎ ጌታ ኢየሱስ ክርስቶስ ስለ አስቆሮጡ ይሁዳ ተናገረ ማለት ነው። እና አሁንም ለእኛ ይሄ ምን ይጠቅመናል ልበላችሁ ብትሉኝ፣ አንደኛ እርስ በራሳችን እንድንዋደድ ጌታ ኢየሱስ ክርስቶስ ይቅር እንድንባባል፣ ትሁት እንድንሆን፣ ራሳችንን ክብር ቦታ ካለን ሹመት ቦታ ካለን ራሳችንን ዝቅ ማድረግ እንድንማር በዚህ እንማር በዚህ በዚህ ክፍል ላይ ተምረናል። ከጌታ ኢየሱስ ክርስቶስ ተምረናል። ገብቷችኋል? እሱ ጌታችን ነው ብለን ካልን እሱ መምህራችን ነው ብለን ካልን እኛ ደግሞ ከእሱ አንበልጥም። እሱ ጌታ ሆኖ እሱ መምህር ሆኖ ዝቅ ብሎ እግርን ማጠብ ከቻለ እኛም ደግሞ እንወደዋለን የምንል የእሱ ልጆች ነን የምንል የምናገለግለው ከሆንን እኛም ዝቅ ብለን ማገልገል ለእግዚአብሔር ልጆችን ማገልገል እንዳለብን፣ ልባችንን ይቅር ማድረግ እንዳለብን፣ ትሁት መሆን እንዳለብን፣ ይቅር ማለት እንዳለብን ነው ከጌታ ኢየሱስ ክርስቶስ የተነሳ ነው። ኢቭን አንዳንዴ የሚክዱንም ሰዎች ቢኖሩ እያወቅን መንፈስ ቅዱስ ይነግረናል። ገብቷችኋል ክፉ ከመሃላችን መጥፎ ሰው እንኳን እንዳለ ጌታ ኢየሱስ ክርስቶስ ይቅር እንደሚላቸው ቻንስ እንደሚሰጣቸው የእሱ ፍቅር በጣም ብዙ እንደሆነ ለማሳየት፣ እኛም ይሄንን ነገር በውስጣችን እንኳን መጥፎ ሰው መሆናቸውን እንኳን ብናውቅ ምን ያህል ዝቅ ብለን እኛ ለጌታ ስንል ለጌታ ስንል ነው ሁሉንም ነገር የምናረገው እና ዝቅ ብለን መሄድን ዝቅ ብለን ለጌታ አገልግሎትን መስጠት እንዳለብን ነው ዛሬ የተማርኩት። እንደወደዳችሁ ተስፋ አደርጋለሁ። ቤተ ቤተክርስቲያን ዛሬ ሄዳችሁ አምሹር እግራችሁን ታጥባችሁ ጌታ ኢየሱስ ክርስቶስ የሰራውን ተምራችሁን የመጣችሁት እና ያው ይህ መጽሐፍ ቅዱሳዊ ነው እና ባል ለሚስት ዝቅ ይበል ዝቅ ለሚስት ደግሞ ለባሏ ዝቅ ትበል። እርስ በራሳችሁ ተከባበሩ። ልጆችን አክብሩ። በቃ ማንንም ሰው በቤታችሁ ውስጥ ይህንን አገልግሎት ማድረግ ትችላላችሁ። ምህረት ማድረግ ትችላላችሁ። ይቅር ማለት ትችላላችሁ። ቢገባቸውም ባይገባቸውም ለጌታ ስትሉ፣ እኛ ለጌታ ስንል ራሳችንን ዝቅ ማድረግ እንዳለብን፣ ትዕቢትን አስወገድ እንዳለብን፣ በትዕግስት ይቅር ይቅር ማለት እንዳለብን ሌላውንም እኛ ይቅር የተባለን ብዙ ሰዎች ስለሆንን ብዙ ይቅር የተባለልን ብዙ በደላችንን ጌታ ኢየሱስ የከደንልን ስለሆንን እኛም ለሌላው የሌላውን በደል እንድንከድን ተጠርተናል። ና ይሄ ነው ዛሬ የተማርኩት። እንደወደዳችሁ ተስፋ አድርጋለሁ። ነገ ደግሞ ስቅለት ነው እና ደግሞ በሌላ ቃል ደግሞ መጣለሁኝ ብያስባለው በሰላም የጠብቀን ባይ